ይህ በማለዳ ዩቲዩብ ቻናል ነው። እኔ ፍጹም መንገሻ ነኝ። ብዙዎቻችሁ በማለዳ ለምን አላከው ፍጹም መንገሻ ለምን አላልከውም፣ ወይም ደግሞ ዩቲዩብ ቻናልህን በማለዳ ብለህ ለምን ሰየምከው ብላችሁ የጠየቃችሁ ብዙ ሰዎች አላችሁ። ሶ ይህንን ለማስረዳ ነው ዛሬ የመጣሁት። በማለዳ ዩቲዩብ ቻናል የተባለበት ዋናው ምክንያት ምንድን ነው? የተሳሳተ መንገድ ላይ ወይም የተሳሳተ ህይወት ላይ ያላችሁ ሰዎች በማለዳ እንድትነቁ፣ በጊዜ እንድትነቁ የተመሰረተ ዋና ቻናል ነው። እኔም በማለዳ ስለነቃው ሁላችንም ደግሞ የተሳሳተ ሮንግ ዌይ ላይ ከሆንን በማለዳ ከዛ ነገር ወጥተን በማለዳ ደግሞ ወደ ስኬታችን መንገድ እንሄድ። ማለዳ ያው ማለት የቀን መጀመሪያ ነው። ማለዳ ማለት ጠዋት ነው። ጠዋት ማለት ደስ የሚል ቀን ነው። አእምሯችን ምንም በብዙ ነገር የማይወጠርበት ወይም ደግሞ በጣም የማሰብ በጣም የመስራት ሞስት ፕሮባብሊ አቅሙን የሚጠቀምበት አእምሯችን ያን ታይም ነው። በማለዳ አእምሯችን የሚጠቀም በማለዳ ምንጣ በማለዳ የተሻለ ሰውን ነው። በማለዳ ደግሞ ከራሳችን አልፈን ለብዙዎች እንድረስ የሚል ሀሳብ ነው። የዩቱብ ቻናሉ ስም ከወደዳችሁት እንግዲህ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሆኑ። ላለው በማለዳ ዩቱብ ቻናንን ሰብስክራይብ ማድረግ ግዴታ ነው። ምክንያቱም ይህንን ቻናል ሰብስክራይብ የምታደርጉት ኑ ተያይዘን አብረን እንደግ የሚል ትልቅ መልእክትና ኑ ዘመን የተሻለ ሰውን ነው የሚል ሀሳብ ስለሆነ ያለው በማለዳ ዩቱብ ቻናል ሰብስክራይብ ማድረግ ግዴታ ነው። ወዳችኋለሁ።